በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። እንዴት ናችሁ የሚስጠረኛ የሚዲያ ተከታታይ ቤተሰቦቼ? እግዚአብሔር ይመስገን እኔ ደህና ነኝ። የንስሐ መዝሙር አብረን እንዘምር። በስላሴ ስማምኛ ዘምራለሁ። ማረኝ ማረኝ ማረኝ፣ መመኪያዬ አርጅቻለሁ እኔስ በኃጢያት ጅቻለሁ እኔስ በኃጢአት ጎስቁዬ በኃጢአት ጎስቁዬ ከፊቴ ናትና ኃጢአቴ ሁልጊዜ ተወጫለሁ ባዘን በትካዜ ባዘን በትካዜ በፊትህ ክፋትን አድርጌያለሁ እኔ ምንም ጽድቅ አልሰራሁ በሕይወት ዘመኔ በሕይወት ዘመኔ። ማረኝ ማረኝ ማረኝ መመኪያዬ አርጅቻ ኃጢያት ጎስቁዬ በኃጢያት ጎስቁዬ ከፊት መቅበዝበዝ መሰደድ ፈለኩኝ ኃጢያት ከኋላዬ እያሳደደችኝ እያሳደደችኝ ወዴት ሄዳለሁ?

በኃጢያት ጎስቁዬ በኃጢያት ጎስቁዬ የተሰባበረ ዋጥንቴ እንዲጠገን በምህረትና በቸርነት ዳሰኝ በቸርነት ዳሰኝ የቀናውን መንፈስ አዲስ በልቤ ውስጥ ነፍስ የበድልታ በተስፋ ትለወጥ በተስፋ ትለወጥ። ማረኝ ማረኝ ማረኝ መመኪያዬ አርጅቻለሁ እኔስ በኃጢአት ጎስቁዬ በኃጢአት ጎስቁዬ ቅዱስ መንፈስህን ከሌላያ ትውሰድ በደስ አደኝ በተስፋ እንድራመድ በተስፋ እንድራመድ አቤቱ ንጹህ ልብ ፍጠርልኝና በደስታ ልስገድ በፍቅር ልጽናና በፍቅር ልጽናና ማረኝ ማረኝ ማረኝ መመኪያዬ አርጅቻለሁ እኔስ በኃጢያት ጎስቁዬ በኃጢያት ጎስቁዬ። ማረኝ ማረኝ ማረኝ መመኪያዬ አርጅቻለሁ እኔስ በኃጢያት ጎስቁዬ በኃጢያት ጎስቁዬ። አሜን። ስለ ዝማሬው የዝማሬው ባለቤት ለልዑል እግዚአብሔር የተመሰገነ ይሁን። አሜን እኔስ በምግባሬ ደቃ

ስምሽን ስጠራ እኔስ በምግባሬ ደካማ ሁኛለው እኔስ በምግባሬ ደካ

ሻለው እዘኝን ኢድንግል እማዕፀን ሻለው አሜን። ዝማሬያችን ይቀበልልን። ስለ ዝማሬው የዝማሬው ባለቤት ስለሆን እግዚአብሔር የተመሰገነ ይሁን።